ሰላም ጤና ይስጥልኝ። የተወደዳችሁና የተከበራችሁ ክብራትና ክብራን አድማጭ ተመልካቾች በያላችሁበት የዓለም ጥግ ሁሉ ሰላምታ ይድረሳችሁ። አድማጮቻችን፣ ተመልካቾቻችን ለዛሬ አርብ ረፋድ ይመጥናቸዋል ያልኳቸው ነጫጭር የአገር ቤት መረጃዎችን አሰማችኋለሁ። በቅድሚያ ማረስቶቹን የአቶ ጌታቸው ረዳ ያልተጠበቀ አዲስ ሹመት ከፌዴራል መንግስት አግኝቷል፣ መረጃ ይዣለሁ። በኦሮሚያ ክልል የቀጠለው ውጊያ፣ ሰሞኑን የተገደሉት የጃል መሮ ቀኝ እጅ የነበሩት መሪ ጉዳይ መረጃ በይፋ ወጥቷል። መከላከያ ኔነኝ እርምጃ የወሰድኩ ብልም እውነታው ተጋልጧል። ይሄንን የተጋለጠውን እውነት መረጃ ደርሶኛል፣ እኔም አሰማቸዋለሁ። በሌላ መረጃ በአማራ ክልል የቀጠለው ውጊያ የተለያዩ ቦታዎች ላይ የደፈጣ ውጊያዎች ቀጥሏል። ሌላው የሱዳን ጀነራል የህዋት ወዳጅ የነበረው ህይወቱ አልፏል። ይሄ ጀነራል ማን ነው? ምንድን ነው? ከህዋት ጋር የነበረ የሚለውንም መረጃ አሰማችኋለሁ። በሌላ መረጃ በትናንትና ሁለት የትግራይ ጊዜያዊ አስተዳደር ሆኖ የተመረጡት ሌተናንት ጀነራል ታደሰ ወረደን በትግራይ ህዋት ደማቅ አቀባበል አድርጎላቸዋል። ይህንንም አሰማችኋለሁ። አድማጮቻችን፣ ተመልካቾቻችን እነዚህና ሌሎች አጫጭር መረጃዎችን ሳሰማችሁ መልካም ሚዲያ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ፕሮግራሙን እንድትከታተሉ በአክብሮት እጠይቃለሁ። ቀጥታ ወደ መረጃዎቹም አልፋለሁ። መረጃን የማስቀድምላችሁ ከላይ ለመጥቀስ እንደሞከርኩት ለአቶ ጌታቸው ረዳ በዛሬው ዕለት እንግዲህ ሹመት ተሰጥቷል። የምስራቅ አፍሪካ ጉዳዮች ዋና አማካሪ ሆነው ተሹመዋል። ጌታቸው ረዳ ከአንድ ሚዲያ ጋርም ባደረጉት ቃለ ምልልስ በትግራይ ከአስተዳደራቸው ውስጥ ከኤርትራ ጋር የሚነጋገሩ እንደነበረ ተነግሯል። ጀነራል ታደሰ ወረደ መቀሌም ሲደርሱ በነ ዶክተር ደብረ ሲሆን አማካኝነት አቀባበል ተደርጎላቸዋል። ጀነራል ታደሰ ወረደ አሁን አጣቢቀኝ ውስጥ ገብቷል። ዋት የራሴ ሰው ነው እያለ ይገኛል። የፌዴራል መንግስት ደግሞ ከጌታቸው ረዳ በጌታቸው ረዳ ያልተሰሩትና የተረፉትን ስራዎችን ይሰራልኛል ብሎ ተስፋ አድርጓል። ጀነራል ታደሰ ወረደ ከወዴት ሊሆኑ ይችላሉ የሚሉት በርካቶች ሀሳባቸውን እያነሱ ይገኛሉ። ጌታቸው ረዳ ህወሓት ጀነራሩን አያሰራቸውም እያለ ይገኛል። እንግዲህ ጌታቸው ከአንድ ሚዲያ ጋር ባደረገው ቃለ ምልልስ ነው እንግዲህ እነዚህን ነገሮች እያጋለጠ የሚገኘው። ምናልባትም የጌታቸው ረዳ አስተዳደር ሌተናንት ጀነራል ታደሰ ወረደ በስራ ላይ በነበሩበት ሰዓት ክፍተት ነበረባቸው። በዛን ሰዓት ማንሳት ነበረብኝ አላነሳው ነው የምለው። አሁንም የህዋት ፈተና ከባድ ነው። ህዋት አያሰራቸውም እያለ ይገኛል። እንግዲህ በትግራይ እውነትም አሁን የፌዴራል መንግስትም እንግዲህ ጀነራል ታደሰ ወረደ ጌታቸው ረዳ ያልሰራቸውን እና ከጌታቸው ረዳ የተረፉ ስራዎችን ያጠናቅቅልኛል ብሎ ተስፋ አድርጎባቸዋል። ህዋትም የራሴ ሰው ነው እያለ ይገኛል። እንግዲህ ታደሰ ወረደ በጣም ጥንቃቄ የተሞላበትና ከባድ ፈተና እንደሚገጥማቸው ነው መረጃዎች ከአሁኑ እየወጡ የሚገኙ። ምናልባት የፈረሟቸው ፍርሚያዎች ከዋት ጋር የሚያነካኩ ናቸው የሚሉትንም አንዳንድ ሀሳብ አስተያየቶች የሚሰጡ አልጠፉም። ዲዲአር ይከናወን ብሎ ዋት ደግሞ አንዳንድ ጉዳዮች ካልተስተካከሉ በስተቀር ዲዲአርን ማከናወን አይፈልግም። ጀነራል ጻድቃን ከዚህ በፊት ሲናገሩ ነበር ሀምሳ ዓመት ያልሞላቸው ምናልባት በጡረታ መርክ የምንሸኝ ከሆነ እንጂ ትጥቅ የሚፈታ ወታደር የለም እያሉ ይገኛሉ። ምናልባት ሌተናል ጀነራል ታደሰ ወረደ ከወታደራዊ ክንፍ ወይም ደግሞ ከጓደኞቻቸው ጋር ግጭት ውስጥ ይገባሉ ወይስ ይህንን ስራ በትክክል ያጠናቅቃሉ የሚሉት በርካቶች ሀሳባቸውን አንስቷል። ጠቅላይ ሚኒስትር አብይ አህመድም እንግዲህ አቶ ጌታቸው ረዳን በጦርነቱ ወቅት ጠንክሮ በቁርጠኝነት እንደተዋጉ ሁለት ዓመት በትግራይ ሕዝብ ላይም ሰላም እንዲመጣ በቁርጠኝነት ሰርቷል። ይሄ እንደ ቀላል ሊታይ አይችልም በማለት ነው እንግዲህ ጌታቸው ረዳን ያሞካሹት። ጌታቸው ረዳውን ጡረታ ቢያስፈልጋቸውም እና ወይም የግል ስራ ወይም በትግራይ ፖለቲካ ውስጥ ዳር ሆኖ አንዳንድ ስራዎችን እየሰሩ ለመቀጠል ቢፈልጉም አሁንም እንግዲህ ትልቅ ስልጣን አግኝቷል። እንግዲህ የምስራቅ አፍሪካ ጉዳዮች ዋና አማካሪ ሆኖ ነው የተሾሙት። አሁንም ቀላል ነገር አይደለም። ምናልባት አቶ ጌታቸው ረዳ በአምሳ ዓመት ታሪክ በህዋት ውስጥ መከፋፈሎችን እንዲፈጠሩ እና ለፌዴራል መንግስት ነጥብ ጥሎ ያለፈ ለፌዴራል መንግስት ባለውለታ ሆኖ ነው እንግዲህ የታየው። አሁንም እንግዲህ አብይ አህመድ አቶ ጌታቸው ረዳን እንዲሁ ተጠቅሞባቸው አልወረወራቸውም። ገና ብዙ ነገር ትሰራልኛል ያለ ይመስላል። አድማጮቻችን፣ ተመልካቾቻችን የመስራቅ አፍሪካ ጉዳዮችም አሁን ኤርትራን ጨምሮ ግብፅን፣ ሶማሊያን፣ የተለያዩ ሀገሮች እንግዲህ አሁን ያለውን ውዝግብ እየተመለከትን እንገኛለን። አሁንም በእነዚህ ውስጥ ገብቶ እንግዲህ እንዲዋኝ አድርጎታል። እንግዲህ ቀሪውን ጊዜ እንግዲህ ያለውን ሁኔታ እንመለከታለን ማለት ነው። ሌላው እንግዲህ ህዋት ለሌተናል ጀነራል ታደሰ ወረደ ደማቅ አቀባበል አድርጓል። በህዋት ጽህፈት ቤት ዝግጅቱም የተደረገ ተብሏል። በሌላ መረጃ አድማጮቻችን፣ በኦሮሚያ ክልል ምስራቅ ወለጋ ኪራም ወረዳ በርካታ ወታደሮች እርስ በራሳቸው ተዋግቷል። መከላከያው ነው የራሱን ወታደር የጨፈጨፈውም ተብሏል። በሌላ መረጃ የኦኔጋ አመራር የሞተው በገንዘብ ነው የተገዙት ተብሏል። እንግዲህ ጃል ሸኔ የተባለው የኦኔግ አመራርን የገደሉት ሀያ ሁለት ሰዎች በኦኔግ እርምጃ ተወስዶባቸዋል። እርምጃውን የወሰደው ራሱ ኦኔግ ራሱ እንደሆነ የተገለጸው መከላከያ እኔ ነኝ የገደልኩ ብሎ ቢዋሽም እውነታውን እየተጋለጠ ይገኛል። ከኦኔግ ውስጥ በገንዘብ ተገዝቶ ባለስልጣኑን እንደገደሉን የተገለጸው እነዚህ ባለስልጣኑን የገደሉትና የተባበሩት ሀያ ሁለት ኦኔግ ኦኔግ ራሱ እርምጃ የወሰደ መሆኑን ተገልጿል። ይሄ ጉዳይ መከላከያ መረጃ ደርሶት መከላከያ እኔ ነኝ በሞተር ሲንቀሳቀስ የገደልኩ ብሎ እንግዲህ የሌላውን ድል ወደ ራሱ ያደረገበት ሁኔታ ነው ያለው። እውነታው ግን ሲጋለጥ ሌላ ሆኖ ተገኝቷል። በተመሳሳይ ኦኔግ እና መከላከያ እየተዋጉ ይገኛሉ። በወለጋ በሸዋ ቀጠናዎችም ውጊያዎች ቀጥሏል። አዲስ አበባ ለቅርብ ርቀት እንግዲህ ኦኔግ እየተዋጋ እንደሚገኝ የተገለጸበት ሁኔታ ነው ያለው። የመሀል ሀገሩ ውጊያም ተጠናክሮ መቀጠሉን መረጃዎች እየወጡ ይገኛሉ። በተመሳሳይ በአማራ ክልል ውጊያው ቀጥሏል። በጉና ተራሮች ውጊያም የቀጠለ ሲሆን በክምር ድንጋይና አካባቢው የመጣ የመንግስት ኃይሎች ጋር ነው ፋኖ እየተዋጋ የሚገኘው ተብሏል። የቋራ ኮሊደርም ተመሳሳይ ውጊያዎች እየተደረጉ ይገኛሉ። እንግዲህ ይሄ ቋራ የኢትዮ ሱዳን ድንበር አካባቢ ነው። በስፋት ሰፊ ቀጠናውን ሸፍኖ ያለው ቀጠና ነው። ይሄ ቀጠና እንግዲህ የኢትዮ ሱዳን እና መተማ ዮሐንስ መስመር የሚያገናኙ መስመሮች ናቸው። እዚህ ቋራ አካባቢ እንግዲህ ውጊያው እንደቀጠለ ነው የተገለጸው። በተመሳሳይ ቡሬ በተፈጸመው የደፈጣ ጥቃት በርካታ ወታደሮች ተጎድቷል። አሻ በተባለው ቦታም ትላንትና ከባድ ነው የተባለው ውጊያ እንግዲህ የተደረገበት ነው። በርካቶች ዋጋ የከፈሉ መሆኑን ነው የተገለጸው። ወደ ሌላ መረጃ ሲወስዳችሁ ከህዋት ጋር ከፍተኛ ዲፕሎማሲ ወይም ወዳጅነት የነበራቸው የሱዳን ጀረናር ህይወታቸው አልፏል። ህዋት አዲስ አበባን ሲቆጣጠር ጠቅላይ ሚኒስትር መለስ ዜናዊ እና ስዩም መስፍን በራሳቸው ሄሊኮፍተር አዲስ አበባ ድረስ እንግዲህ ያመጡት ጀረናር አልፋ ይባላሉ። እሳቸው ናቸው እንግዲህ ህይወታቸው ያለፈ ተብሏል። ጌታቸው ረዳ በማህበራዊ ትስስር ገጻቸው ሀዘናቸውን ገልጿል። ለሟቹ ጀረናር ቤተሰቦች መጽናናትን እንመኛለን ብሏል። እንደምታወቀው እንግዲህ የአድማጮች ተመልካቾች ህዋት በትጥቅ ትግል ወቅት ካርቱም ውስጥ ነው ጽህፈት ቤታቸው የነበረው። በዛን ሰዓት የሱዳን ፕሬዝዳንትን ጨምሮ ሌሎች የጦር አመራሮች ለህዋት ከፍተኛ ድጋፍ ሲያደርጉ ነበር። ከዚህ በተጨማሪ ደግሞ በግል በጓደኝነት ከፍተኛ ሚና የነበራቸው ጀነራል አልፋቴ እንግዲህ ለጠቅላይ ሚኒስትር መለስ ዜናዊ ያላቸው ፍቅርና ያላቸው የቅርብ ወዳጅነት እንደመሆኑ መጠን እንግዲህ ሄሊኮፕተር እስከ አዲስ አበባ ድረስ እሳቸው ናቸው ይዞ ራሳቸው እያበረሩ ይዞ የመጡ መሆኑን ነው እንግዲህ መረጃዎች የሚጠቆሙት። አሁን እኚህ ጄኔራል ናቸው እንግዲህ ህይወታቸው ያለፈ አንዳንድ የህወሓት ባለስልጣናትና የህወሓት ሰዎች ያዘን መግለጫቸውን በማህበራዊ ትስስር ገሳቸው እየገለጹ ይገኛሉ። አድማጮቻችን፣ ተመልካቾቻችን የሀገራችን ፖለቲካ አስተላለፍ እንግዲህ መልኩን እየቀያየረ ነው በጣም በሚገርም ሁኔታ እንግዲህ አቶ ጌታቸው ረዳ ጠቅላይ ሚኒስትር አብይ አህመድን በተለያዩ ነጥቦችና አዳዲስ ስድቦች ሳይሰድቡ የማያድሩትና የስድብ አጀንዳዎችንም እንዲሁም የጦር ሜዳ ውሎዎችንም ሲዘግቡ የነበሩት ትልቅ ሚናን የነበራቸው በትግራይ ጦርነት ወቅት ግንባር ድረስ በመግባት ያለውን ጦርነት ለውጭ ሚዲያዎችም ኢንተርቪ ሲያደርጉ ነበር። ለሀገር ውስጥ ሚዲያ እንደዚሁም ትግራይ አካባቢ ጦርነቱን የሚደግፉት ሚዲያዎችም መረጃዎችን ሲያስተላልፉ ነበር። ቃል አቀባይ ሆኖ በከፍተኛ ሁኔታ ሲሰራ ነበር ጌታቸው ረዳ። ይሄ በጠቅላይ ሚኒስትር አብይ አህመድ ተመስክሮለታል። በጦርነት ወቅትም ጠንክሮ የተዋጋና ጦርነቱ ከተጠናቀቀ በኋላም የፕሪቶሪያውን ስምምነት ተግባራዊ በማድረግ ሁለት ዓመት ትግራይ እንዲረጋጋና ትግራይ ንጹ አየር እንዲተነፍስም ሰርቷል ነው የምለው። እንግዲህ አብይ አህመድ በጣም በሚገርም ሁኔታ ሲሰደብ የነበረውን ሳያነሳ የጌታቸው ረዳን ጠንካራ ጎኖችን አንስቷል። ምናልባት ጌታቸው ረዳ በትግራይ ውስጥ ለፌዴራል መንግስት የከፈለው ዋጋ ቦታ የሚሰጠው ሆኖ ስለተገኘ አሁንም መስራት ያለበት ስራ አለ ተብሎ እንግዲህ ትልቅ ስልጣን ተቀብሏል። እንግዲህ ይሄንንም አብረን የምንከታተልና አብረን የምናይ ይሆናል ማለት ነው። አድማቾቻችን፣ ተመልካቾቻችን አጫጭር መረጃዎችን እነዚህን ይመስሉ ነበር። በተመሳሳይ ፕሮግራም እና መርሃ ግብር በሌሎች የግንባር መረጃዎች እንገናኛለን። መልካም ሚዲያን እንደተለመደው ላይክ፣ ሼር ሰብስክራይብ እያደረጋችሁ የአድማጭ ተመልካች ቁጥርን እንዲጨምር እንድታደርጉና እንድታበረታቱ በአክብሮት እንጠይቃለን።